ሰላም ጤና ይስጥልን። እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። በፖድካስቱ እንግዲህ ሁሌም ጠዋት ሁለት ሰዓት ተኩል መደበኛ ፕሮግራማችን ወደ እናንተ የሚደርስ ይሆናል። በዚህ መደበኛ ፕሮግራማችን የምናነሳቸው ሀሳቦች እንግዲህ በሳምንቱ ውስጥ የተመለከትናቸውና እና እናንተ ደግሞ በደንብ ዲፕሊ እንድታያቸው የምንፈልጋቸውን ሀሳቦች ነው የምናቀርበው። ዛሬ የምንመለከተው በማንቸስተር ዩናይትድ ያለፉት ወራቶች ትልቅ ችግር የነበረ ቦታ እና አሁን መፍትሄ እያገኘ የመጣ የመሰለውን በአንድ ጨዋታ የሆነ አንድ ጥሩ ምልክት የሰጠውን የግብ ጠባቂውን የሰኔ ለመንስን ብቃት ይሆናል ማለት ነው። ለመንስ በዘንድሮ የውድድር ዓመት ምናልባት ለዩናይትድ ይዞት የሚመጣው አንድ ጥሩ ነገር እንዳለ እየተመለከትን ነበረ። ይሄን በልምምድ ሜዳ እየደጋገመ እያደረገው ነበረ። ያው በማንቸስተር ዩናይትድ በሚደረጉ የልምምድ ሜዳዎች ላይ የተቆራረጡ ቪዲዮዎችን የማንቸስተር ዩናይትድ የዩቲዩብ ቻናል እና እንዲሁም የማህበራዊ ሚዲያዎቻቸው ይቀባበሉት ነበር እና ይሄ ተጫዋች በእንቅስቃሴ ከማንቸስተር ዩናይትድ የእንቅስቃሴ አስፈላጊነት ከማንቸስተር ዩናይትድ ከሚፈልገው የጨዋታ ሀሳብ በመነሳት ወደሚያድገው እንቅስቃሴ ለመሄድ ሁሉም ነገር ያለው ግብ ጠባቂ እንደሆነ ምልክቶች ነበሩ። ግን እርግጠኛ መሆን ነበረባቸው። ይህን ተጫዋች ወደ ዋናው የቡድን ቅርጽ ለማምጣት ጊዜ ስለሚያስፈልግ፣ ጫናዎችም ስለነበሩ፣ የሚዲያ ጫናዎችም ስለነበሩ እንደነ ፒተር ሽማይክል አይነት የድሮ ግብ ጠባቂዎች የቀደሙ ግብ ጠባቂዎች ለማንቸስተር ዩናይትድ ትክክለኛ ግብ ጠባቂ አይደለም፣ ምን አይተው እንዳስፈረሙት የሚል ጥያቄ ሁሉ አንስቶ እንደነበር እናስታውሳለና ያን ጫና ሁሉ ተቋቁሞ እዚህ ደረጃ ላይ በአንድ ጨዋታ ይህን ምልክት መስጠቱ የተጫዋቹን ልዩ የሆነ የሚያድግ ነገር እንዳለ የሚያሳይ ነው። በዚህ ተጫዋች ውስጥ እንግዲህ ወደ አራት አምስት የሚጠጉ ኳሊቲዎችን እንመለከታለን። ዛሬ በተለይ የግብ ጠባቂው ለመያንስ ብቃት የማንቸስተር ዩናይትድን የቡድን መረጋጋት በተከላካይ መስመሩና በግብ ጠባቂው መካከል ያለውን ኬሚስትሪ ያመጣዋል። እንደምታውቁት በነኚህ ሁለቱ ዞኖች ውስጥ ያሉት ተጫዋቾች የቡድኑ ፋውንዴሽኖች ናቸው፣ መሰረት ናቸው። ቡድኑን ጤነኛ እንዲሆን፣ ቡድኑን የተሻለ እንዲያድግ፣ ቡድኑ የተሻለ ቶፕ እንዲሆን የሚያደርጉ ናቸው እና ይህንን ለመመልከት እንሞክራለን። አብራችሁን ቆይታ እንድታደርጉ ጋብዛችኋለሁ። ላይክ ማድረጋችሁን አትዘንጉ። ላይክ ማድረግ እየዘነጋችሁ ነው። ለሌሎች እንዲደርስ አድርጉ፣ ምክንያቱም ብዙዎች እንዲደርሳቸውና እንዲመለከቱት ስለምፈልግ ነው። ይህንን ፖድካስት ላይክ ማድረጋችሁን አትዘንጉ። ሙሉ ዓለም ፒክቸርስ ለሰጠው አስተያየት ከልብ አመሰግናለሁ። ሁሌም በየ ቀኑ በሚለቀቁ ፕሮዳክሽኖች ሀሳቦች እንሰጣለን። ሙሉ ከልብ አመሰግናለሁ። ቃል ኪዳን ሌላኛው ሀሳብ የሰጠው ሰው ነው። ከልብ አመሰግናለሁ። ቃል ኪዳንም ለሰጠህን ኮምፕሊመንት እጅግ በጣም አመሰግናለሁ። ጌታቸው ብሩ ከጠረፍ ሆነው ነው የሚከታተሉት። ሻለቃ ጌታቸው ብሩ በጣም የሚደንቁ ሰው ናቸው። ጤና ይስጥልኝ መኳንንት፣ እንዴት ነው ወንድሜ? ኦደጋርድ ጉዳቱን በተመለከተ ትናንት የሰራው ፕሮግራም በጣም ጥሩ ነው ብለዋል። እጅግ በጣም አመሰግናለሁ። በእያንዳንዱ ፕሮግራም ላይ እንደዚህ አይነት ኮሜንቶች ሲደርሱ በጣም ደስ ይላል፣ ያነቃቃል። አመሰግናለሁ ሻለቃ ጌታቸው ብሩ። አብዱል አብዱልማሊክ ቡርሃን የዘውትር አድማጭ ከደቡብ አፍሪካ እንዲሁ የሰጠውን ሀሳብ እጅግ አድርጌ አከብራለሁ። አብዱል መሊክ ሁሌም ሀሳቦችን ስለምትሰጡኝ እጅግ አድርጌ ነው የማመሰግነው። በስቴቫ ዊሊያን በኩል የሰራሁት አንድ ፕሮዳክሽን ነበረ። በነገራችን ላይ ይሄ ተጫዋች የተለየ ተጫዋች እንደሆነ ከሁለት ወር በፊት አንድ ፕሮዳክሽን ሰርቼላችሁ እንደነበረ ታስታውሳላችሁ፣ የፓስተሩ ልጅ ሚል ማለት ነው። እዛ ላይ ያሉትን ነገሮች በሙሉ እየተመለከትን በዚህ ልጅ እንቅስቃሴ ውስጥ እና ምንም እንኳ የዛሬው ፕሮዳክሽን እሱ ላይ ትኩረት የሚያደርግ ባይሆንም በእንቅስቃሴ ግን ያደገ ነገር ሲኖረው አንድ ተጫዋች በጣም ደስ ይላል። በጣም ልዩ የሆነ ነገር ይሰጣል፣ ልዩ ስሜት ይሰጣልና። ስቴቫ ዊሊያምስን በዊሊያን በተመለከተ የሰጣችሁት ሀሳብም እጅግ አድርጌ ከልብ ነው የማመሰግነው። ገሬ ለሰጠው ሀሳብ ከልብ አመሰግናለሁ። ይልቅ አልተረፈ እጅግ በጣም አመሰግናለሁ። መንጌ እንዲሁ የሰጠው ሀሳብ አለ፣ ሰለሞን ገብረስላሴ የሰጠው ሀሳብ አለ። እንዲሁም ናሂል ሳምባባ ላመስግን። ሁላችሁም አብርሃም ሜሊኬ የሰጣችኋቸው ሀሳቦች አሉና እነኚህ ሀሳቦች ጥሩ ሀሳቦች ስለሆኑ ገንቢ ሀሳቦች ስለሆኑ ለእኔ አስፈላጊ ሀሳቦች ስለሆኑ እጅግ አድርጌ ከልብ አመሰግናለሁ። ቀጥታ ወደ ዛሬው ፕሮዳክሽን ንግባ። እንግዲህ በግብ ጠባቂ ብቃት ውስጥ እንደምታውቁት፣ ግብ ጠባቂ ወሳኙ ነገር የሚባለው የቲሙ ባላንስ ነው። በተለይም ደግሞ የዲፕ ፌስ ቢልዳፕ የሚባለው ከኋላ ወደ ጥልቁ ገብቶ ኳስን መስርቶ መውጣት ለሚፈልግ ቡድን የግብ ጠባቂ አእምሮ በጣም ወሳኝ ነው። አእምሮውን ማሰራት የሚችልና ስኪሉን መጠቀም የሚችል ግብ ጠባቂ የተሻለ የቡድን ዲፕ ፌስ ቢልዳፕን ኢንተርቴን ማድረግ ይችላል። በዚህ ዘመን አሁን ትልቁ ችግር የሆነው ምንድን ነው? በሜዳ ላይ እንቅስቃሴ ኢንተርቴን ማድረግ የሚችሉ ተጫዋቾች የኢንተርቴንመንት ባህሪያቸው እየጠፋ ነው ያን ነገር ለማጫወት የሚሞክሩበት መንገድ ያን ነገር የራሳቸው ለማድረግ የሚሞክሩበት መንገድ ከተጠበቀው ውጭ እየሄደ ኤክስፔክቴሽኖች ከእጅ የወጡ እየራቁ ነው የሚገኙት፣ እና የዚህ ግብ ጠባቂ አንዱ ትልቁ ኳሊቲ ከዲፕ ፌዝ ቢውልድ አፕ ወይም ደግሞ ከጥልቅ ኳስን ከሚመሰረትበት የጨዋታ እንቅስቃሴ ውስጥ የዲስትሪቢዩሽን ስታይሉ የበሰለ መሆኑ ኳስን ኤፊሽንትሊ ነው የሚጫወተው ኤፊሺየንትሊ ይጫወተዋል። እስከ መጨረሻው በጥራት ኳስን መጫወት የሚችል ተጫዋች ነው። ከኋላ በሚመጡ አንደር ፕሬዥር ሙቭመንቶች፣ የጫና እንቅስቃሴዎች ሳይገደብ እነኚህን የጫና እንቅስቃሴዎች ሰብሮ መጫወት የሚችልበት ምልክቶች ሰጥቷል። በዩናይትድ ድል ወቅት በነበረው ጨዋታ ማለት ነው። ይሄ ዩናይትድን ባሸነፉበት የሰንደርላንዱ ጨዋታ ላይ የነበረው እንቅስቃሴው ሶስት ነገሮች ያሉት ነው። የመጀመሪያው ስማርት ተቾች ነበሩት ተጫዋቹ። ሁለተኛው ቤስት የሆኑ መመንቶችን ይፈጥር ነበር ይሄ ተጫዋች። ሶስተኛው እና ወሳኙ የሚባለው ነገር ደግሞ ምንድን ነው? ይሄ ተጫዋች የዲሲሽን ችግር አልነበረበትም። ዲሲሽን እንደምታውቁት በኦናና እና በማንቸስተር ዩናይትድ ቡድን ውስጥ ባሉት ግብ ጠባቂዎች በአይንዴርን ጨምሮ ማለት ነው እየተቸገሩበት የሚገኘው በተለይም ደግሞ ከሚጣሉ ኳሶች ከመስመር ከሚጣሉ ኳሶች እነዛ የመስመር የሚጣሉ ኳሶችን ተቆጣጥሮ ለማሸነፍ በሚደረገው ጥረት ውስጥ የዲሲዥን ችግር ስለነበረ ያ ሞመንት ቡድኖቹን ዋጋ ሲያስከፍላቸው ተመልክተናል። በአይንዲር በዚህ በጣም ሲታች ነበር። ኦናና ልብሱ ነበር ማለት ይቻላል። ይሄ ነገር እዚህ ተጫዋች ላይ ለሚያንስ ላይ ምናየው ነገር ኳሊቲው ምንድነው? የዲሲሽን ችግር የለበትም ተጫዋቹ። እያንዳንዱ ኤቭሪ አክሽን ፕሌይ፣ እያንዳንዱ ዝርዝር የጨዋታ ድርጊት እንቅስቃሴዎች በእያንዳንዱ የእሱ ትክክለኛ ውሳኔዎች ውስጥ የታጀቡ ናቸው። ከመስመር በሚመጡ ጫናዎች፣ ከመሃል በሚመጡ ፔኔትሬሽን እንቅስቃሴዎች ውስጥ ተሰብሮ የሚቀርግብ ጠባቂ አይደለም። ይሄ ትልቅ ኳሊቲ ነው። ሌላው ቅድም ያልኳችሁ ዲስትሪቢዩት በሚያደርግበት መንገድ ውስጥ ፕሬዠርን የሚፈልግ ተጫዋች ነው። ለምሳሌ ማንቸስተር ዩናይትድ በአራት አክሽኖች ውስጥ በሰንደርላንዱ ጨዋታ ተጫዋቾች መጥተው እሱም ፕሬስ እንዲያደርጉት ሁሉ ይጋብዛቸው ነበር። ተጫዋቾች መጥተው ፕሬስ እንዲያደርጉት በሚጋብዝበት ሰዓት አንዱ ትልቁ ለማንቸስተር ዩናይትድ የሰጠው ፖዘቲቭ ነገር ምንድን ነው ካላችሁኝ፣ ማንቸስተር ዩናይትዶች ይሄ ፕሮግረስ የሚያደርጉበትን ወይም ደግሞ ወደፊት የሚሄዱበትን እንቅስቃሴ አሳድገው እርግጠኛ ሆነው እንዲሄዱ ይረዳቸው ነበር። ይህንን ለምሳሌ የሚያደርገው ነገር ምንድን ነው? ከፊት መስመር ላይ የሚገኙትን እንደነ ኢስዶርን፣ ትራኦሬን፣ ኤንዞፊን አይነት ተጫዋቾች ይጋብዛቸዋል፣ እንዲመጡ ይጠይቃቸዋል። እንዲመጡ በሚጠይቃቸው ሰዓት በተለይ ደግሞ ኤንዞሊፊን በሚጠይቅበት ሰዓት እሱ የሚተወው በኖህ ሳዲኪና በግሬን ዣካ መካከል የሚፈጠር ስፔስ ነበር። ይህንን ካስሚሮና ቡርኖ ፈርናንዴዝ በአግባቡ እንዲጠቀሙበት ያደርግ ነበር። ካስሚሮ በዚህ ጨዋታ በጣም ጥሩ ጊዜ ነበረው። ቡርኖ ፈርናንዴዝ ወደፊት እየሄደ ሮም እያደረገ ነገሮችን እየቃኘ እንዲጫወት ከረዱት አንዱ ኳሊቲ የካስሚሮ ብቃትና የለመንስ። ከኋላው በጥራት እንቅስቃሴውን የመራበት የተቆጣጠረበት ልዩ ችሎታ። ስለዚህ በማንቸስተር ዩናይትድ አንዱ ትልቁ ኳሊቲ የነበረው ይሄ ተጫዋች ኢንቫይት ያደርጋል፣ ይጋብዛል። ፕሬር እየጋበዘ በቀኝ እግሩ አኪዩሬት የሆኑ መደበኛ ረዥም እና አጭር ኳሶችን ለእያንዳንዱ አቅጣጫ አስፈላጊ በሚባሉ እንቅስቃሴዎች ውስጥ እየጣለ መጫወት ትልቁ ኳሊቲው ነበር በዛ ጨዋታ ላይ። ከዛ ውጭ ይሄ ክሪኤቲንግ ኦፖርቹኒቲስ በሚለው ሀሳብ ውስጥ ከኋላ ረዣዥም ኳሶችን ለመጣል ይሞክር ነበር። እነኚህ ከኋላ የሚጥላቸው ወይም ለመጣል የሚሞክራቸው ረዣዥም ኳሶች ማንቸስተር ዩናይትዶች ባለፉት ወራቶች አንዳንዴ ከአማካኝ ክፍል ተጫዋቾቻቸው የማያገኟቸው የሎንግ ቦል ሲትዌሽኖችንም ይመስላሉ። ሁለት ኳሶች ለምሳሌ በጣም ጥሩ የሆኑ ኳሶችን ፊት መስመር ላይ ለሚገኙ ተጫዋቾች ለነ ብሪያን ቤሞ በስርዓት እንዲደርስ አታኪንግ ቢውልድ አፕ ላይ ኢንሳይስ የሚያደርግ ተጫዋች ሆኖ ተመልክተነዋል። የማጥቃት ሽግግሮቹ፣ የማጥቃት ግንባታዎቹ ላይ ነገሮቹን የሚቆሰቁስ ተጫዋች ሆኖ ተመልክተነዋል። ይሄ አብዛኛውን አሰልጣኝ ሩበን አሞሪም ተቸግሮበት አሁን ይህን የተቸገረበትን ነገር ግን መልሶ ያገኘው እንደሆነ በአንድ ጨዋታ በተወሰነ ምልክት መስጠት ይችሏል። ቢልድ አፕ ፕሌይ እንደምታውቁት ይሄ ግብ ጠባቂ ሊጨምረው የሚችለው ነገር ምንድን ነው? ሲንግል ተች ነው። ሲንግል ተች በግብ ጠባቂዎች የሚፈለግ ነገር ነው። ሲንግል ተች ፋይንዲንግ ስፔስ፣ አንድ ንክኪ ያደርጋል፣ ሌላ ስፔስ ይፈልጋል፣ አንድ ንክኪ ያደርጋል፣ ሌላ የመጫወቻ ስፔስ ይፈልጋል። ከዛ ውጭ የዳይሬክሽን ኦፍ ቦል የሚባለው ወይም ደግሞ የኳሱን አቅጣጫ ከሚወስንባቸው ኳሊቲዎቹ መካከል በሲንግል ተቹ ወይም ደግሞ በዚህ ንጥል በሆነው የኳስ ንክኪ እሱ የሚፈልገው ወይም ደግሞ እሱ የሚፈጥረው ቀጣዩ የጨዋታ የመጫወቻ አቅጣጫ ነው ማለት ነው። ስለዚህ ታይት የሆኑ ሁኔታዎችን የሚያሸንፍበት ኳሊቲ አለው። ታይት የሆኑ የጨዋታውን መንገዶች የሚያሸንፍበት የሱ ኳሊቲዎች አሉ። በኦናና ትልቁ ችግር ምንድነው? ታይት የሆኑ ሁኔታዎችን ማሸነፍ የሚችል ግብ ጠባቂ አል ነበር። ታይት የሆኑ ሁኔታዎች ለማንቸስተር ዩናይትድ እንደ እርግማን ነበሩ የሚቆጠሩት። ከነኚህ ሁኔታዎች ሰብሮ ሄዶ እነኚህን ሁኔታዎች አሸንፎ ሄዶ ወደ ቀጣዩ ሽግግር ወደ ቀጣዩ የማጥቃት እንቅስቃሴ ለመግባት ሲቸገሩ ነበር የምናውቃቸው ዩናይትዶች። በዚህ ተጫዋች የአንድ ጨዋታ እንቅስቃሴና በልምምድ ሜዳ ላይ እያሳየ ባለው ወደፊትም በምትመለከቱት ነው እያልኩ ያለሁት ወደፊትም በምንመለከተው የጨዋታ እንቅስቃሴ ላይ ግን በታይት ሲቹዌሽኖቹ ውስጥ ጥሩ የሆኑ ነገሮች ሊኖሩት የሚችሉት ነገር እንዳለ ተረድተናል። የራይት ባክ ሲቹዌሽኖችን ማኔጅ ማድረግ ይችላል። ለምሳሌ ለዳሎ ኳሱን በሚሰጥበት ሰዓት ዳሎ ኳሱን ይዞ መሄጃ ካጣ ተመልሶ እንደገና ለሱ ኳሱን ለመስጠት በሚሞክርበት ጊዜ የሚታፈን ግብ ጠባቂ አልነበረ። ነፃ ሆኖ ለዳሎ የማስተንፈሻ ንክኪ ወይም ደግሞ የሪሲቪንግ አንግል አቅጣጫ ሲፈጥር እነዛን የሪሲቪንግ አንግሎቹን እያዘጋጀ እያመቻቸ፣ በሰውነቱ የተጋጣሚ ቡድን አጥቂዎችን በእንቅስቃሴው የተሻለ እንዳይሆኑ በማድረግ ኢንቲሚዴት ያደርጋቸው። ይሄ በማንቸስተር ዩናይትድ የቡድን እንቅስቃሴ ውስጥ በማንቸስተር ዩናይትድ የቡድን እድገት ውስጥ የተፈጠረ አንድ የተሻለ ነገር ነው። ኢንቲሚዴት ማድረግ አንዳንዴ የግብ ጠባቂዎች ኳሊቲ መሆን አለበት። ማስፈራራት ወደ እንቅስቃሴው ለመሄድ መሞከር እንቅስቃሴውን ለመረበሽ መሞከር፣ ያን ያደርግ ነበር። ይገባል፣ ይሄዳል፣ ይረብሻል፣ እንደገና ይመለሳል። ቆሞ ደግሞ የሚያደርጋቸው እንቅስቃሴዎች አሉ። እነዛ ቆሞ የሚያደርጋቸው እንቅስቃሴዎች በራሱ እነ ኦናና እየተንቀሳቀሱ ከሚያደርጓቸው በላይ ነበሩ እና ፕሬዘንሱ፣ የግብ ጠባቂው ፕሬዘንስ ማንቸስተር ዩናይትድ ከኋላ ስቴብል የሆነ ግብ ጠባቂ ከኋላ እንቅስቃሴውን የሚመራ ተጫዋች በሚፈልግበት አቅም ውስጥ ያንን እያገኘው እንዳለ በዚህ ተጫዋች የቡድን ግንባታ ስራ ላይ በሚገባ ተመልክተናል፣ እየተመለከት ነው ነው የምንገኘው። አሰልጣኝ ሩበን አሞሪም ስለዚህ ተጫዋች ከጨዋታው በኋላ የሰጠው አስተያየት አለ። በተለይ የተጫዋቹ አንዱ ትልቁን ኳሊቲ ብሎ ያስቀመጠው ምንድን ነው? ከቲሙ የጨዋታ ሀሳብ ጋር መሄድ መቻሉ ነው። ከቲሙ የጨዋታ ሐሳብ ጋር አብሮ መሄድ መቻሉ የቡድኑን እድገት እንዳይወሰን ወይም ደግሞ እንዳይገደብ ያደርገዋል የሚል አስተያየት ሰጥቷል። የምንፈልገው ነገር ነው ብሏል። እንኳንም ደስ አለህ ለማለት ፈልጋለሁ ብሏል፣ አሰልጣኝ ሩበን አሞሪም። ተጫዋቹን የመጀመሪያውን ጨዋታ ባደረገበት እንቅስቃሴ በጣም ደስተኛ ስለሆነ ማለት ነው። ስለዚህ የማንቸስተር ዩናይትድ ደጋፊዎችም የዚህን ተጫዋች ስም እየጠሩ እያጨበጨቡ ነበረ። በመጀመሪያው ጨዋታ ነው ሲዘምሩለት የነበረው። ተጫዋቹ እንግዲህ በመጀመሪያው ጨዋታ የዘመሩለት ዋነኛው ምክንያት የተጫዋቹ የሜዳ ላይ እንቅስቃሴ ብቃት ስላስደሰታቸው፣ እንዳሁም ዜናው ምንድን ነው የሚለው ማንቸስተር ዩናይትድ ፋን ኬም አፕ ዊዝ ኒው ቻን ፎር ሴን ለመንስ ብሏል። ይሄ የተጫዋቹ በሜዳ ላይ የነበረው እንቅስቃሴ የተጫዋቹ በሜዳ ላይ እያሳየ ያለው ነገር ደጋፊዎቹ ኢምፕሬስ አድርጓቸው ደጋፊዎቹ ጫና አሳድሮባቸው በጎ ጫና አሳድሮባቸው እንግዲህ እየዘመሩለት ተመልክተናል ማለት ነው ሎንግ ፓሶቹ ረዣዥም ኳሶቹ በጣም ጥሩ ነበሩ ሎንግ ስሮቹ በእጁ የሚወረውራቸው ኳሶች በጣም ጥሩ ነበሩ አግሬሲቭ ፖዚሽኒንግ ነበረው ተጫዋቹ ይሄ አግሬሲቭ ፖዚሽኒንግ አንዳንዴ የተወሰደ የተወሰደብህን ላይን ወይም ደግሞ የተወሰደብህን መስመር ባንተ ጥረት መልሰ የምታገኝበት ማለት ነው የሌሎች የቡድን ተጫዋቾችህ ያን አግዘው ዲፌንሲቭ ሶሊዲቲ እንዲመጣ የመከላከል ጥጥር ነው የመከላከል ጥብቀቱ እንዲመጣ አግሬሲቭ ፖዚሽኒንግ በጣም ያስፈልጋል ለግብ ጠባቂ የሾርት ስቶፒንግ ቴክኒኮቹ በጣም ጥሩ ናቸው የተጫዋች ኳስ የሚያቆምበት ሲመታ ኳስ ብሎክ የሚያደረግበት መንገድ በጣም ድንቅ ነበር። ስለዚህ ሞደርን የሚባለውን ግብ ጠባቂ ማንቸስተር ዩናይትድ አግኝቷል። ምልክቶች አሉ። እነዚህ ደግሞ ሕይወት ያላቸው ምልክቶች ከዚህ በኋላ በሚደረጉ የጨዋታ እንቅስቃሴዎች ላይ ለማንቸስተር ዩናይትድ የሚሰጡት ፖዚቲቭ ነገር አለ። አሰልጣኝ ሮበን አሞሪ በነገራችን ላይ አንዱ የቡድን እንቅስቃሴ 3 4 3 የሚለው ታክቲክ ተግባራዊ እንዳይሆን ካደረጉበት አንዱ ምክንያት የደካማ ግብ ጠባቂዎች የሜዳ ላይ አፈጻጸም ችግር ነው። የእነኚህ ተጫዋቾች የሜዳ ላይ አፈጻጸም ችግር የቡድኑን ስነ ልቦና ወስዶታል። የቡድኑን ጥንካሬ ሸርሽሮታል። ቡድኑ እየተሻለ እንዳያድግ አድርጎታል። ቡድኑ ከኋላ የተሰበረ ያነከሰ ቡድን እንዲሆን አድርጎታል። ቡድኑ በሄደ ቁጥር ኳስ የሚገባበት ቡድኑ በሄደ ቁጥር የተጋለጠ ቡድን ሆኖ እንዲታይ አድርጎታል። ስለዚህ ይህንን ወደፊት የመሸፈንና ይህንን ወደፊት ትልቅ የማድረግ ኃላፊነት ካለባቸው ተጫዋቾች መካከል የግብ ጠባቂ አንዱ ነው። ምልክቶቹ ናቸው። እንግዲህ የማንቸስተር ናይትድ ደጋፊዎች በስሙ እንዲጨፍሩ ያደርጋቸው በመጀመሪያው ጨዋታ ለአሰልጣኙም ቢሆን ኮንግራጁሌሽንስ ያለው እንቅስቃሴው የፈጠረለት ነገር ስላለ የዚህ ተጫዋች የሜዳ ላይ እንቅስቃሴ አሰልጣኙን አሳምኖታል ያ ያመነበት ነገር ደግሞ አድጎ የተሻለ እንደሚሆን በእርግጠኝነት የሚናገረው ነገር አለ ማለት ነው እንቅስቃሴው ይናገራል ደካማ እንቅስቃሴዎች ደካማ እንቅስቃሴ ናቸው ይታያሉ ጠንካራ እንቅስቃሴዎች ደግሞ በደንብ የሚያሳድጋቸው ካገኘ ኳሊቲዎቻቸው ሁሌም የሚተነተኑ ናቸው። የዚህ ግብ ጠባቂ ኳሊቲዎች፣ በድክመቱም ውስጥ ጥንካሬ አለው። በነገራችን ላይ አንዳንዴ ሊሞክራቸው እያሰበ ሊሞክራቸው የሚከብዱት ነገሮች ራሱ ወደፊት ሞክሯቸው አሳድጎ የተሻለ የሚሆንባቸው ኳሊቲዎቹ ናቸው። ኮንፊደንሱ በጣም ጥሩ ነው። በተከላካዮች መካከል በተጋጣሚ አጥቂዎች መካከል ቆሞ ዞኑን ለማስከበር የዛ አካባቢ ንጉስ ለመሆን የሚሞክርበት አቅሙ በጣም ጥሩ፣ ደፋር ነው። እያንዳንዱን አክሽን የሱ አካባቢ የእሱ ቀጠና ላይ የሚፈጠሩ አክሽኖችን ለመቆጣጠር ጥረት የሚያደርግበት መንገድ በጣም ጥሩ ነው። ልዩ ነው። የተጫዋቹ አቅም አንዱ መገለጫ ይሄ ስለሆነ ማለት ነው። ስለዚህ ማንቸስተር ዩናይትድ ጥሩ የሆነ ግብ ጠባቂ አግኝቷል። በቀጣዮቹ ወራቶች በቀጣዮቹ ሳምንታቶች ምናልባት ዩናይትድ ስርዓት ያለው የመከላከል ስርዓት ያለው ከራሱ ሜዳ የሚወጣ ስርዓት ባለው መንገድ ወደ ተጋጣሚ ሜዳ የሚገባ ቡድን እንደሚኖረው መናገር ይቻላል። እንዴት አያችሁት? ይህን ግብ ጠባቂ እናንተ የማንቸስተር ዩናይትድ ደጋፊዎችም የተቃራኒ ቡድን ደጋፊዎችም እንዴት አያችሁት? የማንቸስተር ዩናይትድ መጠንከር ለሊጉ በራሱ የሚሰጠው ሕይወት አለው። የማንቸስተር መጠንከር ለሊጉ ፉክክር የተሻለ መሆን የሚሰጠው ነገር ይኖራልና እስኪ ከዛ እንግልም ሀሳብ ስጡበት። ጥሩ ቀን እንዲውላችሁ እመኛለሁ። ላይክ ሼር ማድረጋችሁን ለሌሎች እንዲደርስ ማድረጋችሁን አትዘንጉ። ኮሜንትም ስጡ ጥሩ ጊዜ